ሰብራተኛ አደይን ዛሬም እኔ ጋ ናቸው ማለት ነው። ስለለሱ እንግዲህ አልተቋጨም ማለት ነው። የአደይና የእንትን የዳዊት ጉዳይ እንደቀጠለ ነው ማለት ነው። ፍቅር እንግዲህ ከዚህ ቤት ሁሉም ቀውስ ቀውስ ናቸው እያለች ነው ማለት ነው። ምን እንደሆነ በኋላ ቅም ፍቅር የሚያንጨረጭራት እንግዲህ ዴቭ አይፈልጋትም። ምን ይደረግ፣ ሴት ልጅ ወንድ ላይ ፈልጓት ሲወስዳት እንጂ ወንድ ሴት ልጅ ራሷ ፈልገው ወንድ ጋር ስትሄድ ይሄ ጥሩ አይደለም፣ አግባብ አይደለም። ፍቅር አድበሽ ተቀመጭ እባክሽ፣ ጊዜያቸውን ያጣጠሙበት አትረብሽ። አንዴ በልጁ ትገቢያለሽ፣ አንዴ በለሚ ትገቢያለሽ። ምን ይሻለሻል? በስንቱ ቀንተሽ ትዘርቂዋለሽ? አሁን ላይ ግን ደግሞ ለምን ለሚን እያስወጣቻት ነው? ከስራዋ እያባረረቻት ነው ማለት ነው? ምን ይሻለና የአንቺ ነገር ግራ አጋባን

ይኑሩበት ፍቅራቸውን ያጣጥሙበት፣ አትረብሽ ማለት ነው። እንግዲህ አደይንም እያሰቃየሽ ለምለምስ በጥፊት ሰላም ጤና ይስጥልኝ። ውድ ቤተሰቦቼ እንኳን ለኤደል አረፋው በዓል አደረሳችሁ ማለት ነው። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለ አልሐምዱሊላ ደህና ነኝ። እንግዲህ ለእስልምና እምነት ተከታዮች እንኳን አደረሳችሁ ብያለሁ ማለት ነው። ውድ ቤተሰቦቼ ዛሬ በአደይ መጥቻለሁ። ክፍል ሀምሳ ሶስት ማለት ነው። አደይ ላይ እንግዲህ ሁሉም እየተፈራረቅባት ነው ማለት ነው። ለሚም እየተፈራረቅባት ነው ማለት ነው። ውድ ቤተሰቦች፣ ይቺ ፍቅር ግን ምንድን ነው? አላማ። እንግዲህ ዴቫ አይፈልጋትም። አደይ ምን ታድርግ? አደይ የሰው መውደድ አላት። ፍቅር ፍቅር አንዳንዴ ከየት መጣት? ትሉትም እንግዲህ ዴቫ አፈቀራት አይደል እንዴ ፍቅር ምን አድርጊ ነው የምትያት? አዲያችንን ተያት፣ በቃ ተያት። ዴ እዚህ በለሚ ለሚስ በጥፊት ወደውልሻለች። ችግር የለውም። እንግዲህ ቤዛን ተነስታ ላይ ቤዛ የባርኮቲ አፍቃሪ እንደሆነች አቀር ነበረ ለዴቭ እየነገረችው ነው እንትና ማለት ነው ፍቅር ለ የባርኩቲ ማፍቃሪ ብትሆን ቤዛ አንተንም ብታገኝ አስትለቅህም እያለችው ነበረ። አዎ አንቺ ደግሞ ተቆንጠቢ። አንቺ ቤዛ የምትባይ ማለት ነው። እንዲህ ባርኩቲ ፍቅረኛሽ ነው አይደል? እንዲ ምን አንጠለጠለሽ የሰው ፍቅረኛ ላይ? ኤላ ጋ እንግዲህ እየማገጠች ነው፣ እያማገጠችው ነው ማለት ነው። ኤላን አፈቀርኩት ሞትኩ፣ ሄርኩ እያለች ነው ማለት ነው። እንትና እቺ ማን ነበር የሰማን? ጥሩልኝ ቤዛ ማለት ነው እንግዲህ የባርኮቴ አፍቃሪ ናት። እሱ ደግሞ የለም ስራ ቦታ በብዛት አይመጣም ማለት ነው ስራ ቦታ ስለሆነ፣ እሷ ደግሞ እንግዲህ ከኤላ ጋር፣ ኤላ ደግሞ የለምለም ፍቅረኛ ነው። ስለዚህ ይህ ለምለም ጋር የሚያጣላት ነገር ይሄ ነው ማለት ነው። አሁን ላይ አይጥና ድመት ሆኗል ማለት ነው። ለምለም ደግሞ ከአዴ ጋር ስራ አብረው እየሰሩ ስለሆነ ያሉት በሱ በሱ ደግሞ ፍቅር ትቀናለች ማለት ነው። ውድ ቤተሰብ የሚያስቀናት ነገር አለ ማለት ነው። እሷም ራሷም የስራ አሰሪ ብትሆንም ግን እንደ አሰሪነት ከሆነ በስርዓት አታሰራም። ምክንያቱም እነሱ ስራቸውን ይሰራሉ፣ እሷ ግን እንዴት እንደምታሰቃያቸው አደይንና ለሚን ማለት ነው። በጣም ታሰቃያቸዋለ። ለሚም ደግሞ አትመለስላትም ማለት ነው። በጣም በጣም የጨለለች ነች ማለት ነው። በጥፊት ታሞቃታለች ማለት ነው። እንኳን ለሷ ለኤላ ማትመለስ ማለት ነው። እንግዲህ ኤላን የሚነካባት ሰው አትወድም ለሚ ማለት ነው። ከዛም አልፎ እንግዲህ በሱ የተነሳ ናገኝ ስለምትወግድ እንትና ጓደኛዋም ስለሆነ በጣም ታግዝላታለች ማለት ነው። ለምለም ለአደይ እሱን እሱን በማመልከት እንትና በጣም እየጎበች ማለት ፍቅር ለሚን እንግዲህ ከስራ አባርሻለው አድበሽ እየሰራሽም አይደለም ብላለች። እንግዲህ ናኦል ያው እገታውን ደግሞ ሊቀጥልበት ነው። ለሚንና አዴን ጥሩ ስራ ልስጥህ ቤዛ አዛለች ማለት ነው። እነሱን ካገትክልኝ እኔ ጥሩ ገቢ ልስጥህ ብለዋል ማለት ነው። እሱም ደግሞ ለኔ ምን ጥቅም ነው ማገኘው ለኔ ታያቸው እነሱን ብለዋታል ማለት ነው። እውነት አሁንም መልሶ ሊያግታት ነው። እንደ ውዶች ማገት ያለበት ፍቅርንና ቤዛን ነበረ። እና ይሄ ወሪያችን ለእኔና ለንተ ብቻ በኔና ማንተ መሃል ይቅር አለችው ማለት ነው። ናኦልን መልሳ ስህተት ውስጥ እየከተተችው ነው ማለት ነው። ስህተት ውስጥ እየገባ ነው ናኦልም ናኦል እንግዲህ ለምለምንና አዴን እንዲያግትላት እየተናገረች ነው ቤዛ ቤዛ እንግዲህ አስወግዳት አለው ለምለምን ብላለች። ለምለምን የምታስወግዳት ለምንድን መሰላችሁ? ኤላን ስለምታፈቅረው እንግዲህ፣ የባርኮቴ ፍቅረኛ ናት። ኤላም ፍቅረኛ አለችው ለምለም። በለምለም ከመጡበት አይደራደርም፣ እሱን እሱን በማመልከት አይቻልም ብላለች ማለት ነው። ውድ ቤተሰቦች ይህንን ስታስቡ እናንተ ምን ይሰማችኋል? እንግዲህ የኤላ ፍቅረኛ ናት እሷ ለምለም፣ ማለት ነው። ይችኛቱ ደግሞ የባርኮቴ ፍቅረኛ ናት። ባርኮቴ ያስቀምጧት ሄዷል። ቤቱ ሌላ መማገጥ ማለት ሁለተኛ ምን አባቷ ፈልጋ ነው ቤዛ ማለት ነው። ቤዛዋ ይወጣና እና በዛ እየተጨቃጨቁ ነው። አደይም እንግዲህ ዴቭን አለቅ እያለች እና ኦልም ያሳዝነኛል፣ እባክሽን ሂደን እንየው። እንደ እንደዛ እግቶሽስ አሁንም ደግሞ ለእሱ ታስቢያለሽ እንዴት ላታል። የለምለም ማለት ነው። አደይም አሁን እኮ እንደ ሰው ክፉ አይደለውም ትላለች። እኔ ደርባ አባዴ ማለት ነው። እና እኔ እንደሱ ክፉ ስላልሆንኩኝ ምንም ላደርግ አልችልም። ስለዚህ ለሱ ክፉ ስላልሆንኩኝ የደንብ እንጠይቀው፣ በጣም አዝኗል በተፈጠረው ነገር ብላታለች ማለት ነው። እንግዲህ ለምለምና አዴ ጊዜ አጥቼ ነው እንጂ ህጄ ነው፣ ኦል መጠየቅ አለብኝ እያለ ነው። በዛ ያግታቸዋል ማለት ነው። እንደዚህ ነው ታሪኩ። እሱ ለነሱ ክብር የለውም ምናሻው አሁን ደግሞ እሱን ሊጠይቁት በሄዱበት ሰዓት እንዲያግታቸው ሊያደርጉ ነው ማለት ነው። አደይ በጣም ምስኪን ልጅ ናቸው እውነት ለመናገር ማለት ነው። ውድ ቤተሰቦች አደይ በጣም ምስኪን ልጅ ናት እንደምተዋት። አሁን ደግሞ ሂደን ኤላን ማየት አለ ማን ነው ናኦልም ማየት አለብኝ ብላለች ማለት ነው። እና አደይ ሚስኪናት ማለት ነው። ናኦልን ልታይ ልተር ነው በዛው ትታገታለች ማለት ነው። ምክንያቱም እንግዲህ እንትናም ልጠይቀው ሄዳ ነበር። እንደዛም አሰቃይቷቸው ሊዱ ሊዱ እና አደይ እኮ ያሳዝኖኛል በመሀልም ማለት ነው። ምክንያቱም ደግነታቸው ለሱ እንደዛ አግቶ አስቀምጧቸው አሰቃይቷቸው ድጋሜ ሊጠይቁት ሂደዋል ማለት ነው። እንግዲህ በቅርብ ቀን ደግሞ ፍቅርም ትቀጥላለች ማለት ነው። ብሏል ማለት ነው። ናኦል ነው እንግዲህ የሚያመጣቸው ውድ ቤተሰቦች። የናኦል ስራ ማገት፣ መሸጥ ነው ስራው። እና አሁንም ደግሞ ሸጣቸዋለሁ ብሏል ማለት ነው። እውነት አሁንም አደይ እና ለምለምን ያግታቸዋል። ቤዚ ስላዘዘችው፣ አው አያረግም አይባልም። ያረጋል። እሱ ያረጋቸዋል ማለት ነው። እና አዴይ እንግዲህ እንትናም ይወዳታል እና ናኦልም ደግሞ አዴይና ለምለምን ሊያግት ዝግጁ ላይ ነው ማለት ነው። ቤዚ ስላዘዘችው ኤላም ግራ ተጋብቷል ማለት ነው። እንግዲህ አንዴ ሊዱ አንዴ ደግሞ እንግዲህ ኤላና ፍቅር ኩብላለች ማለት ነው። ቤዛ ቤዛ ኤላ ፍቅር ይዟታል ማለት ነው። ኤላ ደግሞ የለምለም ነው። ለምለም ጋር ጦርነት ሊገቡ ነው ማለት ነው። እየተደባደቡ ምንም እያሉ አሉ ማለት ነው። የነሱ ስራ ምን እንደው ባና ቅን ድብደባቸው አብረው ነው ማለት ነው። የለምለምም ነገር እንግዲህ ግራ አጋብቷቸዋል ማለት ነው። ለሚም ደግሞ በጥፊት ወለውላቸዋል የደህና እያደረገች እኮ እንግዲህ አደይም ጋር ተፋጣለች ማለት ነው። እንትና ማነች ቤዛ ማለት ነው። አደይንም ደግሞ ገድዬ ልግደልሽ እያለች ነው ማለት ነው። አደይም ደግሞ እየተመለሰችላት አይደለም በጥፊት ወለውላታለች ማለት ነው። ምክንያቱም በእንትና የሚመጣባት ሰው በባርኮቴ መጡባት። እንግዲህ ለምለም ማንቺ አዴይ እንግዲህ ያው ባርኮቴ የሚወዳታል ዳዊትን የሚወዳታል ዳዊትን ዳዊት ማለት ዴቭ ማለት ነው። በዴቭ ያው ዴቭን ደግሞ አዴይን የሚናገሩት ያለበት ሰው አይወድም። በርኮቴም እንደዚያ ያፈቅራታል፣ ንጉስም ያፈቅራታል። የአዴ ፍቅረኛዎች ሶስቱም፣ ብዙ ናቸው። ብቻ ግን አዴን የማይወድ ያሰ የለም። አሁንም ደግሞ እንትን አወደርኩሽ እንዲሄዳ ተንች ውድ ቤተሰቦች ማን ነው ናዑል ማለት ነው። ናዑል እንግዲህ ታዞ ትእዛዙ ሊሰራ ሊፈጽም ነው ማለት ነው። በዚህ የተነሳ እየተደባደቡ ነው ያሉት ማለት ነው። አስበሳቸው ይዋገራሉ ማለት ነው። አዴ እንግዲህ ውድ ቤተሰቦች ዴቭ በጣም የሚያፈቅራት ና የሚወድ ያስፈቅራኛ ሆናት ማለት ነው። አሁን ላይ ያው በፊት ላይ ባርኮቴም ጠይቋት እምቢ ስላለች አሁን የናኦል የማን ነው የዴቭ ሁናለች ማለት ነው። ዴቭ የራሱ አድርጓታል ማለት ነው። እንደዚህ በመሆን ደግሞ ፍቅር እየተንጨረጨረች ነው። ለእናቷም ደውላ ብርም ያስፈልገኛል፣ ጎኔም ማንም ሰው የለም ሁሉም ሁሉም ሰዎች ዝብርቅርቅ ብለውብኛል። እማዬ ቶሎ ተመለሽልኝ። እዚህ ቤት ያሉ ሰዎች ጨርሰው ቅጣቸውም አናማርኝም ውዝግብ፣ ግብግብ አድርገውኛል እያለች ነበር ማለት ነው። ስለዚህ በዚህ የተነሳ እየተጨቃጨቁ ይገኛሉ ማለት ነው። ያው ፍቅር እባክሽን የራስሽን ሰው ፈልጊ ማ ፍቅሮትን ሰው ይዞ መኖር ያ እንትን ይላል ማ በእርግጥ አያፈቅራትም ዴቭ። ግን እሷ ዴቭን እየጠበቀች ልቧ እየተሰበረ በየቀኑ ልቧንትን እያለ እንጂ እየጨመረላት አሄድን በእርግጥ የታወቀ ነው። እና እሱ ግን አደጋ ነው፣ ጊዜውን እያሳለፈ ያለው ማድረግ አይቻልም። ተፍ ተፍ ብለሽ ፍቅር የራስሽን ፈልጊ ማለት ነው። አሁን ሁሉም አፍቃሪ ያለው አንቺ፣ ሊዱ ደግሞ የሰው እንትን ላይ አትጠምጠሚ ማለት ነው፣ የራስሽን ፈልጊ። አንቺ ራሱ ኤላ ጋ ተጠምጥማለች አሁን። ቤዛም ደግሞ ተጨመረች፣ ከኤላ ጋር መሆን አለብኝ እያለች ነው። ለምን ለምም ደግሞ አልሰጥም ብላለች ማለት ነው። ጦርነቱ እንደቀጠለ ነው ማለት ነው። እንግዲህ ባርኮቴ ምን ሊሆን፣ ኤላን አፈቀርኩ ብላለች ቤዛ ማለት ነው። ባርኮቴ ምን ይላል? በቤዛ ያለውን ነገሩን ይህን ይመስላል። አደይ ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ። ወዳችኋለሁ። ቻው